በመንግስታዊ አገልግሎት ጥራት፣ ቅልጥፍና፣ ተደራሽነትና ግልጸኝነት ወሳኝ ምሰሶዎች ናቸው። በዚህ መነሻ የመሶብ አንድ ማዕከል አገልግሎት ትግበራ ተጀምሮ ከፍተኛ አስተዋጽኦ እያበረከተም ነው። ባለፉት ጊዜያት እንደ ሀገር በመንግስት መስሪያ ቤቶች ውስጥ በአገልግሎት አሰጣጥ ዙሪያ የሚስተዋሉ ውስብስብ ችግሮችን ለማረም የዲጂታል ኢትዮጵያ አሰራር ስርዓትን ተግባራዊ ከማድረግ አንስቶ ለ115 ዓመታት የቆየውን የሲቪል ሰርቪስ ስርዓት ሪፎርም የማድረግ ስራ በሂደት ላይ ነው። ይህ እንዲህ እንዳለ በደቡብ ኢትዮጵያ ክልል በአይነቱ የመጀመሪያ የሆነው የወላይታ ሶዶ መሶብ አንድ ማዕከል አገልግሎት በይፋ ተመርቆ አገልግሎት መስጠት ጀምሯል። ማዕከሉን በይፋ ያስመረቁት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ መሶብ የመንግስት አገልግሎትን ከማሳለጥ አንጻር ትልቅ ፕሮጀክት መሆኑን ጠቁመው አገልግሎቱ የወጪና የቅንጅት ችግሮችን ለመፍታት እንደሚያግዝ ገልጸዋል። የሚሰጠው አገልግሎት ጥራት ያለው፣ ብቃት ያለው፣ ተደራሽ የሆነ ለኢንቨስትመንት ምቹ ከሆነ የመንግስትን ጥንካሬ ገላጭ ነው። ለዚህ ነው ይሄ ሪፎርም በአንድ ማዕከል ላይ የተቀናጀ አገልግሎት በመስጠት የወጪ፣ የቅንጅትና የተለያዩ ችግሮችን በመቅረፍ ተጠቃሚ ህዝቡ እንዲሆን ለማድረግ የሚያስችል ኢኒሽቲቭ ስለሆነ ይህንን ኢኒሽቲቭ በመላው ክላችን መዋቅሮች ተግባራዊ በማድረግ መንግስትና በህዝብ መካከል ያለ አመኔታን ከፍ በማድረግ ዘመናዊ አገልግሎት በአንድ ማዕከል የሚሰጥ አገር በምሳሌነት እንዲጠራ ለማድረግ ታሪካዊ ኃላፊነት ስላለን ይህንን ታሪካዊ ኃላፊነት የሚወጣ ታሪካዊ ትውልድ ሆነን በአጭር ጊዜ ውስጥ ይህንን ሸትፍ ይሁን እንድታደርጉ። ጥሬን አስተላልፋለን። ሚኒስትር ዴኤታ ሙሉ ቀን ቀሬ መሶብ በዘመናዊ አገልግሎት ጅማሮ ትልቅ ሚና እንደሚጫወቱ በማስረዳት የወላይታ ሶዶ ማዕከል ዜጎች በአጭር ጊዜ ውስጥ ዘርፈ ብዙ አገልግሎቶችን እንዲያገኙ ተደርጎ ስራ መጀመሩን ተናግረዋል። የመሶብ አንድ ማዕከል አገልግሎት የዲጂታል ኢትዮጵያን የመገንባት ህልማችን ማሰሪያ የሆነው የመንግስት አገልግሎትና አስተዳደር ሪፎርም ለጀመርናቸው ስራዎች የስኬት ማሳያ ጅማሮ ተደርጎ ይወሰዳል። ዜጎችም የዜግነት ክብር አግኝተው ባጠረ ጊዜ በአንድ ቦታ ቀልጣፋና ወጪ ቆጣቢ በሆነ መንገድ የሚያስፈልጋቸውን አገልግሎቶች የሚያገኙበት ይሆናል። የመሶብ አንድ ማዕከል አገልግሎት ጽንሰ ሀሳብ ከዚህ ቀደም በመንግስት መስሪያ ቤቶች የነበሩ ጥራት የጎደላቸውን አሰራሮች በማረም ተቋማቱ በሕዝብ ዘንድ አመኔታ ያለው አገልግሎት እንዲሰጡ ከማድረግ ባሻገር ልማት እንዲፋጠንና መልካም አስተዳደር እንዲረጋገጥ የሚያደርግ ነው። የወላይታ ሶዶ ማዕከል በሶስት ወር እድሜ የተጠናቀቀው አገልግሎት መስጠት ሲጀምር ፕሮጀክቶችን በአጭር ጊዜ ማጠናቀቅ ተሞክሮ መወሰዱና የደቡብ ኢትዮጵያ ክልል በክላስተር ከመደራጀቱ አንጻር ጠቀሜታው የጎላ እንደሚሆን ተጠቁሟል። ለደቡብ ክልል ደግሞ ልዩ ምክንያቱም ደቡብ ክልል ክላስተር ነው፣ አደረጃጀት ህዝባችን አገልግሎት ፍለጋ ከሶዶ አርባ ምንጭ ይሄዳል ማለት ነው። አገልግሎት ፍለጋ ከጅንካ ድላ ይሄዳል ማለት ነው። እነዚህ ህዝብ አገልግሎት የሚጠቀምባቸውን አገልግሎቶች እዛው ማዕከል ላይ ብናመጣ ይሄ ማለት ምን ማለት ነው? የእናት መስሪያ ቤት ባለበት ማዕከል አገልግሎቱን መስጠቱን ይቀጥላል። እዚህ ላለው ደግሞ ሶሳይቲ በቅርበት አገልግሎቱን እንሰጣለን ማለት ነው። የወላይታ ሶዶ መሶብ አንድ ማዕከል አገልግሎት አስር የፌዴራልና የክልል ተቋማትን በመሰብሰብ አስራ አምስት አይነት አገልግሎቶችን በአንድ ጊዜ እንደሚሰጥ ተመላክቷል።